በ2017 ባጀት ዓመት የጤናውን ዘርፍ ለማዘመን ትኩረት ተሰጥቶ በመሰራቱ በርካታ ለውጦች ማስመዝገብ መቻሉን ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የተናገሩት። የሰው ልጅ ጤናው ሲጠበቅ ሁለንተናዊ ብልጽግና ማረጋገጥ ይቻላል። ሀገር የተለመችውን ትልም እውን ለማድረግም ትልቅ ድልድይ ሆኖ ያገለግላል። በመሆኑም የክልላችን መንግስት ትኩረት ሰጥቶ ከሚያከናውናቸው ዋና ዋና ተግባራት አንዱ እና ዋነኛው ጉዳይ የጤና ስራን ሆኖ የአመራር ትኩረት ባለፉት ሁለት አመታት በመምራት በክልላችን ለጤናው ሴክተር ስራዎች ማንሰራራት መሰረት የተጣለበት ነበር ብሎ መውሰድ ይቻላል። በባጀት አመቱ በዘርፉ በርካታ ሞዴል ተግባራቶችን በመሰራቱ ህብረተሰቡን የጤና ተጠቃሚ ማድረግ እንደተቻለ ነው ኃላፊው የገለጹት። በ2017 በጀት አመት በጤናው ሴክተር ሞዴል የሚያስብሉትን በርካታ ተግባራት ሲያከናወኑ የቆየንበት አመት ነበር ብሎ መውሰድ ይቻላል ለአብነት የጤና ኤክስቴንሽን ፌስቲቫል በማድረግ የጤና ኤክስቴንሽን ፕሮግራሙን ለማነቃቃት የተኬደበት ርቀት፣ የወረርሽን መከላከልና መቆጣጠር ስራን በልዩ ትኩረት በመምራት ወረርሽን በከፍተኛ ደረጃ የቀነሰበት ክልል ለመፍጠር የተደረገው ጥረት፣ የጤና ቁጥጥር ስርዓትን ለማሻሻል የተሰራ ስራ፣ ተላላፊ የሆኑ በሽታዎች ጫና ለመቀነስ የተደረጉ ጥረቶች፣ የጤና ጣቢያ ኃላፊዎች የአመራር ሚና መድረክ በጥቅሉ ከ11 በላይ ትልልቅ የንቅናቄ ሰነዶች አዘጋጅተን ተግባርተን የተገበርነውና እጅግ ጎላ ያሉ ውጤቶች ይታየበት ነበር። በበጀት አመቱ በመድኃኒትና ሕክምና ግብአት አቅርቦት ዘርፍም የሚታይ ለውጥ ማስመዝገብ መቻሉን ነው ኃላፊው የጠቆሙት። በጤናው መስክ የእናቶችና ህጻናት ሁኔታ ለማሻሻል ሰፊ ስራ በበጀት አመቱ ስንሰራ ቆይተናል። በተለይ የቤተሰብ እቅድ አገልግሎት ማሻሻል የእናቶች የቅድመ ወሊድ ክትትል ማሻሻል፣ የነፍሰ ጡር እናቶች ማቆያ ማስፋፋትና ደረጃቸውን ማሻሻል፣ ንጽህና የተጠበቀ የወሊድ አገልግሎት አፈጻጸም ማሻሻል፣ የህፃናት ክትባት ጥራትና ተደራሽነት ማሻሻል ትኩረት ያደረጉ ስራዎች መስራታችን በመቻላችን በተጨባጭ ውጤቶች የታየበት እንደሆነ ማየት ይችላል። በእናቶችና ህጻናት ዘርፍም የጤናውን ተግባር ውጤታማ እንዲሆን በርካታ ስራዎች እንደተከናወኑ ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ያስታወቁት። ሌላው በበጀት አመቱ የአመራር ትኩረት አግኝቶ እንዲመራ ከተደረጉ ተግባራት ውስጥ መድኃኒትና ህክምና ግብአት አቅርቦት አንዱ ሲሆን፣ በመንግስት በአጋር አካላት በማህበረሰብ በባህልሀብ ተሳትፎ ከዚህ አንጻር በርካታ ህክምና ግብአቶች ማሰባሰብና ለተቋማት ተደራሽ ማድረግ የቻልንበት አመት ነበር። ክልሉ ከተመሰረተ የለጋ እድሜ ያለው ቢሆንም በጤናው ዘርፍ የመጡ ለውጦች ነባሩ ክልል የሚሰራውን ተግባርና ውጤት ማስመዝገብ መቻሉ ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል የቢሮ ኃላፊና የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ያስታወቁት። ይሄ ክልል ከተመሰረተ ሁለተኛ አመቱ ነው። በዚህ ሁለት አመት ውስጥ በተለይ 2017 ላይ የጤና ስርዓቱን እንቀይር የሚል ግብ ይዘን በመሰረታዊ በሆኑ ጉዳዮች ላይ ተነጋግረን በርካታ ስራዎች ከእናንተ ጋር ስንሰራ ቆይተናል እነዚህን ስራዎች ማስታወስ አለብን ነው ቤዚካሊ እሱ ነው የመጀመሪያው ይህንን ለምንድን ነው የምናደርገው እንደምታውቁት ደሊቨረብል በሆኑ ኢንዲኬተሮች ላይ ሳይሆን ስርዓት ላይ ትኩረት እናድርግ የሚል ተግባብተን የጤና ኤክስቴንሽን ስርዓቱን ከተቀዛቀዘበት ለማንቃት ጠንካራ ስራ ሰርተናል ያ ብቻ አይደለም የመጀመሪያ ጤና ክብካቤ ያህል ላይ የጤና ጣቢያ ኃላፊዎችን በጋራ መድረክ፣ የሆስፒታል ኃላፊዎችን በጋራ መድረክ ተከታታይ ፈጥረናል። የጤናውን ዘርፍ ከመሰረቱ ለውጥ ማምጣት የሚያስችል ግብ ተጥሎ እየተሰራ በመሆኑ የሚታይ ውጤት ማስመዝገብ እንደተቻለ ነው አቶ ማሙሽ የተናገሩት። ስለዚህ አንዱ ግባችን ከላይ የተንሳፈፈ ሳይሆን መሰረቱን ሊቀይር የሚችል ስርዓትን ገንባ በሚል ባለቤትነትን እናምጣ ነበር ካስታወሳቸው የመጀመሪያው ምዕራፍ ባለቤትነትን እናምጣ። አሁን ደግሞ እንጠያየቅ ነው በሚሰሩ ስራዎች መጠያየቅ አለብን። ምክንያቱም ባለቤትነት ከተፈጠረ ተሳትፎን ካሳደግን በዚህኛው ምዕራፍ ደግሞ እየተጠያየቅን መሄድ አለብን። ኃላፊነት የወሰደ ሰው ስራ እየሰራ መሄድ አለበት እና መደገፍ የሚገባንንም እየደገፍን መሄድ አለብን የሚል ነው። በባለፈው ባጀት አመት ከተመዘገቡት ጥንካሬዎች ባለፈ የታዩ ውስንነቶችን በመፍታትና በቀጣይ ባጀት አመት ውጤታማ ስራዎችን ለመከወን ቁርጠኛ መሆናቸውን ነው አቶ ማሙሽ ሁሴን የገለጹት። ጠንካራ ስራዎች የጋራ የምናደርግበት ነው አንዱ አላማ። ሁለተኛው አላማ በነዚህ ውጤቶች በደንብ አይተን በቀጣይ ደግሞ ማሻሻል ያለብን ጉዳይ ላይ ትኩረት እናደርጋለን። በተለይ እንደምታውቁት የሰባት ዓመት ስትራቴጂክ እቅድ አቅደናል። ከዛ አንጻር በቀጣይ በውስንነቶች ላይ መግባባት ደርሰን ያንን የምንፈታበትን መንገድ በደንብ መግባባት ይጠይቃል ማለት ነው። ሁለት ቀናት የሚቆየው ጉባኤው በመጀመሪያ ቀን ውሎ ከክልል፣ ከዞን፣ ከልዩ ወረዳ፣ ከወረዳና ከከተማ አስተዳደር፣ ከሆስፒታሎችና ከጤና ጣቢያ የመጡ የጤናው ዘርፍ የስራ ኃላፊዎች በቀረበላቸው ሰነድ ላይ ውይይት ያደረጉ ሲሆን፣ በነገው ዕለትም የክልሉ ርዕሰ መስተዳደር የጤና ሚኒስትር ተወካዮች በተገኙበት እንደሚቀጥል የወጣው መርሃ ግብር ያሳያል።